ሰላም ጠና ያስተልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬ ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እና ያለን። ወደ ዛሬ ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉ። ዛሬ ርዕሰ ጉዳይ ስልካችንን ቻርጅ በምናደርግበት ሰዓት የምንሰራውን ስህተት አራት መንገዶችን እንመለከታለን ነው እንግዲህ ስልካችን ላይ አብዛኛው ጊዜ ቻርጀር ስናደርግ የቻርጀር አጠቃቀም ችግር አለብን ሁላችንም ማለት ነው። በማወቅም ባለማወቅም ጉዳይ ስልካችንን ሊበላሹ ወይም ስልካችንን ቻርጀር በምናደርግበት ሰዓት በፍጥነት እድሜው እያጠረ ወይም ረጅም ጊዜ አላገለግለን እያለ ተቸግረናል ማለት ነው። ከስልካችን ፓርቶች መካከል ተሉት ከሚበላሸው ደግሞ ባትሪ ነው ማለት ነው። ስለዚህ ባትሪው ደግሞ የምናበላሸው በምንድን ነው? ቻርጅ ስናረግ ወይም ቻርጀር በምናረግበት ሰዓት ባትሪያችን ይበላሻል ማለት ነው። የባትሪያችን ችሎተው ከቀን ቀን እየቀነሰ ይመጣና ስልካችንን እንድን ግን ወይም ስልካ ከአገልግሎት ውጪ እንዲሆን ግዴታ ይገደድብናል ማለት ነው። ማውቀም ባለው ማውቀም ይሁን ስልካችንን ቻርጅ በመናረገበት ሰዓት የምንሰራቸው አራት ስተቶችን እንመለከታለን ማለት ነው። ወይም አለበስተቀር የስልካችንን ቻርጅ በመናረገበት ሰዓት የምንሰራቸው ስህተቶችን አራት መንገዶችን እንመለከታለን። እነዚህ አራት መንገዶች ወይም አራት ስህተቶች ምን ምን የሚለውን ነገር አብረን እስከ መጨረሻው እንመለከታለን። ማለት ሀቅም ለመጨመር ወይም ለብዙ ጊዜ ለብዙ ሰዓት ለብዙ ቀናት እንዲያገለግለን የምናረግበትን መንገድ እንመለከታለን እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋኑ ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሸሩ አድርጉላቸው ይጠቅማቸው ዘንድ። ቀጥታ ወደ ፕሮግራማችን ተመልሰናል እንግዲህ፣ ስልካችንን ቻርጀር በምናደርግበት ሰዓት የምንሰራቸው ስህተት አራት መንገዶችን እንመለከታለን ማለት ነው። ከአራቶች መካከል እንግዲህ የመጀመሪያውና ዋነኛው መንገድ ምንድን ነው? የስልካችን ባትሪ ሳያልቅ ወይም ሳይጨርስ በቶሎ ቻርጀር ማድረግ ነው ማለት ነው። ስለዚህ የስልካችን ባትሪ እንግዲህ ቻርጀር ልናደርገው የምንችለው 15 እና ከዛ በታች ሲሆን ነው፣ ቻርጀር ልናደርገው የሚገባ ማለት ነው። አለያ በስተቀር ግን ዜሮ ስኬል ድረስም መጠበቅ የለብንም። 15 እና ከዛ በታች ሲሆን ቻርጀር ማድረግ ይኖርብናል። ብዙ ጊዜ እስኪቆልፍ ድረስ ግን አለመጠበቅ ይኖርብናል ማለት ነው። 15% እና ከዛ በታች ሆኖ ስልካችን እንዳይዘጋ የምናረግበት አንዱ ሴቲንግ አለ ማለት ነው። ስለዚህ እሱን የምናረግበት ደግሞ አዳዲስ የስልክ ሞዴሎች ላይ አብሮ ተጭኗል ማለት ነው። እሱ እንግዲህ 15% እና ከዛ በታች ሲሆን እንግዲህ የስልካችንን ባትሪ እንዲቆጥብልን የምናረግበት እንግዲህ አንዱ መንገድ እንግዲህ ፓወር ሴቪንግ ነው ማለት ነው። ስልካችን ላይ አብዛኛው ጊዜ እንግዲህ ፓወር ሴቪንግ ስንጠቀመው እንግዲህ ፓወር ሴቪንጉ ምንድነው አገልግሎቱ አንደኛ 15% ና ከዛ በታች ሲሆን የስልካችንን ብራይትነሱን ይቀንስልናል። ሁለተኛ ደግሞ በባግራውንድ በኩል የሚሰሩ አፕሊኬሽኖችን በራሱ ጊዜ እንዲቆልፉ ያረጋቸዋል ማለት ነው። ስለዚህ የስልካችንን ባትሪ የሚጠቀሞችን ሙሉ ለሙሉ ስለሚያቋርጥልን ፓወር ሴቪንጉን ማብራት ይኖርባቸዋል ማለት ነው። እንግዲህ ፓወር ሴቪንጉን ለማብራት ደግሞ ምንድነው የምናደርገው እዚ አካባቢ ካቢ ገልበጥ አድርገን ማግኘት እንችላለን ማለት ነው። እኔ ጋር ለምሳሌ እዚጋ ጋር ይሆንና ማለት ነው። አላየ በስተቀር ግን ሴቲንግ ውስጥ መግባት ይኖርባቸዋል ማለት ነው። ሴቲንግ ውስጥ እንደዚህ ከገባች እዚህ አካባቢ ፓወር ሴቪንግ ብለን በፈለግ ይኖርብናል ማለት ነው። ፓወር ሴቪንግ ብለን እንግዲህ በምንፈልግበት ሰዓት እንግዲህ የስልካችን ፓወር ሴቪንግ ይኖራል ወይም ይመጣልናል ማለት ነው። የስልካችን ፓወር ሴቪንግ እዚህ ጋር እንደምትመለከቱት ይመጣል ማለት ነው። እዚህ ጋር እሱን ነክታችሁ መግባት ትችላላችሁ። ተቀደሙ ባክብላችሁ ከተመለሳችሁ በኋላ እንደዚህ ወርታሽ ሸርተት ተታረቡና ባትሪ ኤዲቫይስ ባትሪ ዲቫይስ ጌር ወይም ባትሪ ዲቫይስ የሚል እንፈልግና እሱ ካገኘ በኋላ አንድ ዜ እንጫነዋለን ማለት ነው። እሱን እንደዚህ ስንጫነው እንግዲህ እዚህ ጋር እንደምትመለከቱት ባትሪ ይላል ማለት ነው። ባትሪ የሚለው አንድ ዜ መጫን ይኖርብናል። ባትሪ የሚለው ከተጫነ በኋላ እንግዲህ እዚህ ጋር እንደምትመለከቱት እዚህ ጋር የምትመለከቱት እንግዲህ እዚህ ላይ ማለት ነው ፓወር ሴቪንግ ብሎ እዚህ ጋር አስቀምጦታል ማለት ነው። እሱን እንግዲህ አንድ ዜ በምናበራበት ሰዓት ምንድነው የሚያገለግለው እዚህ ጋር እንደምትመለከቱት ስናበረው በርካታ የሆኑ የስልካችን ፓወር ሴቪንጎችን ይቆጥብልናል ማለት ነው። እሱ ምንድነው 15% እና ከዚያ በታች በሚሆንበት ሰዓት አንደኛ የስልካችንን ስክሪን ብራይትነሱን ይቀንሳል። ሁለተኛው ደረጃ ስንሻገር ደግሞ ምንድነው በባክግራውንድ በኩል የሚሰሩ አፕሊኬሽኖችን ሙሉ ለሙሉ እንዲያቋርጡ ያደርጋል ማለት ነው። ከዛ ሲቀጥተ እንግዲህ ዘፈኖች ሁሉ እንዳይዘፍኑና ባይ ስልካችንን ባትሪ እንዳይበሩ የሚያደርግልን ወይም ላይቶች እንዳይበሩ የሚያደርግልን አንዱ ፓወር ሴቪንግ ነው ማለት ነው። ስለዚህ እሱን እንዳበራን ቀጥታ መውጣት ይኖርብናል ማለት ነው። ፓወር ሴቪንግ እንግዲህ ኦን ስናደርገው አገልግሎቱ ምንድነው ስልካችን 15%ና ከዛ በታች ሲሆን ዜሮ እንዳይል የሚያደርግልን ወይም እንዲቆጥበልን የሚያደርግ የሚያደርጉበት አንዱ መንገድ። ስለዚህ የመጀመሪያው ዋነኛው ደረጃ ምንድነው፣ ስልካችንን ቻርጀር በምናደርግበት ሰዓት 15% እና ከዛ በታች ሲሆን ቻርጀር ማድረግ ይኖርብናል ማለት ነው። ዜሮ ብሎ እስኪቆልፍ ድረስ ግን መጠበቅ የለብንም ማለት ነው። ዜሮ እንዳይል በራሱ ጊዜ ወይም በራሱ ጊዜ እንዳያልቅ የምናደርግበት መንገድ ደግሞ ዋነኛው መንገድ ፓወር ሴቪንግ ቢሎን ማብራት ይኖርብናል ማለት ነው። የመጀመሪያው ደረጃ ስልካችንን ለረጅም ጊዜ እንዳንጠቀም ከሚያደርጉበት መንገድ አንደኛው ደረጃ ይሄ ነው ማለት ነው። ወደ ሁለተኛው ደረጃ ስንሻገር ስልካችንን ቻርጅ በምናረግበት ሰዓት መቶ ፐርሰንት እስኪል ፉል አለማረግ ወይም መቶ ፐርሰንት እስኪል ቻርጅ አለማድረግ ነው ማለት ነው። አብዛኛው ጊዜ እንግዲህ ሁላችንም ቻርጀር የምናረጋው እንግዲህ ምንድነው ማታ ማታ በምንተኛበት ሰዓት ስልክ አብዛኛው ጊዜ ቻርጅ እናረጋለን ማለት ነው። ቻርጅ በምናረግበት ሰዓት እንግዲህ ሌሊት ሙድ ቻርጅ ሲያረግ ይያራል ወይም ስራ በምንሄድበት ሰዓት እንግዲህ ስልካችንን ቻርጅ አድርገን ወለነድ ይችላል ቀን ሙድ ቻርጅ ሲያረግ ሊውል ይችላል ማለት ነው። ስለዚህ ስልካችን ደግሞ ኦቨር ቻርጅ ስለሚያረግ የስልካችንን ባትሪ ከሚቀንሱ ከሚቀንሱ ወይም የስልካችንን ባትሪ እድሜ ከሚቀንሱ መካከል አንዱ እንግዲህ ስልካችን ለረጅም ጊዜ ቻርጅ ላይ ማድረግ ነው ማለት ነው። ስለዚህ እሱን እንዴት ነው ልንከላከል የምንችለው ልንል እንችላለን። ማታ ማታ አብዛኛው ጊዜ እረፍታችን የዛን ሰዓት ስለሚሆን እኛ በምናርፍበት ሰዓት ቻርጀር እናረጋለን። ስለዚህ ቻርጅ በምናርግበት ሰዓት እንግዲህ የምንከላከልበት አንዱ አለ ማለት ነው። አዳዲስ ስልክ ሞዴሎች ላይ እንግዲህ አብሮ ተሰርቶ የመጣው ምንድነው ባትሪ ፕሮቴክሽን የሚል አለ ማለት ነው። ባትሪ ፕሮቴክሽን ማለት እንግዲህ ስልካችን 100% እስኪል ድረስ ቻርጀር እንዳያረግ የምናረግበት ነው ማለት ነው። እሱን እንዴት ነው የምናገኘው? የስልካችን ሴቲንግ ላይ እንገባለን ማለት ነው። ስልካችን ሴቲንግ ላይ ከገባን በኋላ ምንድነው የምናደርገው? ወደዚህ አካባቢ ሸርተት ተናረግ ነው። ባትሪ ኤንድ ዲቫይስ ኬር ወይም ባትሪ የሚል እናንተ ልታገኙ ትችላላችሁ ማለት ነው። እንደየ ስልካችሁ ይለያያል ማለት ነው። ባትሪ የሚል ልታገኙ ትችላላችሁ። ዲቫይስ ኬር የሚል ልትል ተገኘ ባትሪ ኤንድ ዲቫይስ ኬር የሚል ይችላል ማለት ነው። እኔ ጋር ላይ እንግዲህ ዲቫይስ ኬር የሚል አለ ማለት ነው። ዲቫይስ ኬር የሚለውን አንዴ እጫነዋለሁ። እሱን አንዴ ከተጫነው በኋላ ነው ደግሜ ምንድን ነው የማደርገው፣ እዚህ ጋር ባትሪ የሚል አለ ማለት ነው። ባትሪ የሚለውን አሁን ደግሜ እጫነዋለሁ። ባትሪ የሚለውን ከተጫነው በኋላ እንግዲህ ባትሪ ፕሮቴክሽን የሚል ታገኛላችሁ ማለት ነው። ባትሪ ፕሮቴክሽን የሚል እንደዚህ ካላገኛችሁ ደግሞ ወደ ታች አካባቢ ትሄዱና ሞር ባትሪ ሴቲንግ የሚል እዚህ አካባቢ ልታገኙ ትችላላችሁ። ሞር ባትሪ ሴቲንግ የሚለውን ትፈልጉና እሱን ትጫናላችሁ። እኔ ጋር ግን እዚህ ጋር ላይ ስላገኘሁት እንግዲህ እኔ ጊዜ ጋብረቸ እጠቀመዋሉ ማለት ነው። ባትሪ ፕሮቴክሽን ማለት እንግዲህ የስልካችንን ባትሪ 10 እንዳይል የምንከለክልበት ወይም በራሱ ጊዜ እንዲያቆም የሚያደርግልን ማለት ነው። ስለዚህ እሱን አንድ ጊዜ ትጫኑታላችሁ ማለት ነው። ባትሪ ፕሮቴክሽን የሚለውን ኦን አድርጋችሁ መጠቀም ይኖርባቸዋል። ስልካችንን ለረጅም ጊዜ እንዳንጠቀም ከሚያደርግልን መንገድ ወይም ስልካችንን በጣም ለቀን ሙል ወይም ለሊትሙል ስናደርገው የምናድር ወይም የምንውል ከሆነ ስልካችን ባትሪ ለረጅም ጊዜ እንዲያገለግለን ስለማይሆን የባትሪችን እድሜ የሚቀንስ ስለሆነ ባትሪ ፕሮቴክሽን መጠቀም ይኖርብናል በዚህ መንገድ ማለት ነው። ወደ ሶስተኛው ስንሻገር ደግሞ አብዛኞቻችን ጊዜ ስልካችንን ቻርጅ እያደረግን እንደ ፌስቡክ፣ እንደ ቴሌግራም፣ እንደ ዋትሳፕ የመሳሰሎችን ከሰዎች ጋር ልንጻጻፍን እንችላለን። አሊያ በስተቀር ግን ዩቲዩብ፣ ቲክቶክ የመሳሰሉ ልንጠቀም እንችላለን። አሊያ በስተቀር እንዲሁም ሙዚቃ ቪዲዮችን ወይም መዝሙሮችን ወይም ፊልሞችን ልንመለከት እንችላለን ማለት ነው። ስልካችንን ለረጅም ጊዜ እንዳንጠቀም ከሚያደርጉብን መካከል እንግዲህ አንዱ ስልካችንን ቻርጅ እያደረግን መነካካት ነው ማለት ነው። ስለዚህ ስልካችንን ቻርጅ በምናረግበት ስልካችንን ቻርጅ አድርገን አለመነካካት ወይም አለመጠቀም ይኖርብናል ማለት ነው። ስልካችን ቻርጀር ባረግንበት ሰዓት እንደ ፌስቡክ፣ እንደ ቴሌግራም፣ እንደ ዋትሳፕ እንዲሁም ኤኒ ፕላትፎርሞችን አለመጠቀም ይኖርብናል፣ ወይም ሙዚቆችን፣ መዝሙሮችን፣ ቪዲዮዎችን እንዲሁም እንደ ዩቱብ እንደ ቲክቶክ ያሉ ነገሮችን አለመጠቀም ይኖርብናል ማለት ነው። ምንድነው ስልካችን ቻርጀር ካረግን በኋላ ስልካችን ቻርጅ ካረግንበት ሰዓት ጀምረን ስልካችን ከቻርጅ እስከምንነቅለው ድረስ አለመነካካት ይኖርብናል ማለት ነው። የሶስተኛው ደረጃ ይህንን ይመስላል። አራተኛው ደረጃ ስንሻገር ደግሞ ስልካችንን ቻርጅ በምናረግበት ሰዓት አብዛኛው ጊዜ የምናስቀምጥበት ቦታ ይለያል ማለት ነው። እሱ ምንድን ነው? ስልካችን ቻርጅ ስናረግ ወይም ስልካችንን ስናስቀምጥ አብዛኛው ጊዜ ቴሌቪዥን ላይ እናስቀምጣለን፣ ላፕቶፖች ላይ እናስቀምጣለን፣ ኮምፒውተሮች ላይ እናስቀምጣለን፣ ፍሪጆች ላይም ልናስቀምጥ እንችላለን ማለት ነው። እነዚህ በምናስቀምጥበት ሰዓት፣ እነዚህ ስልካችንን ያስቀመጥንበት ቦታ የሚግል ወይም የሚግም ሊሆን ይችላል ማለት ነው። ለምሳሌ እንደ ጅባስ አይነቶች ከሆነ ኃይለኛ ድምጽ በሚያወጡበት ሰዓት ይነዝራሉ ሉ በሚነዝሩበት ሰዓት ደግሞ ይግማል ማለት ነው። ላፕቶፖችም ስንጠቀም ወይም ቻርጀር ሲያደርጉ በፍጥነት ኤሌክትሮኒክሶች በብዛት ይግማሉ ማለት ነው። ቴሌቪዥኖችም በተመሳሳይ ይግማሉ ማለት ነው። እነሱ ስለሚገሙ ወይም የሞቃትነት ስሜት ስላላቸው ስልካችንን አብዛኛው ጊዜ ያሞቁታል ወይም ያገሙታል ማለት ነው። የስልካችን በሚሞቅበትና ወይም በሚግምበት ሰዓት የስልካችንን ባትሪ ኬሚካል ይዘቱ ይቀንሳል ማለት ነው። እሱ በሚቀንስበት ሰዓት የባትሪያችንን ኬሚካል ይዘቱን በጣም ይቀንስብንና ባትሪያችን ለረጅም ጊዜ እንዳያገለግለን ለረጅም ሰዓት ለረጅም ቀናት እንዳያገለግለን ያደርግብናል ማለት ነው። ስልካችንን ቻርጅ በምናደርግበት ሰዓት ወይም አሊያ በምናስቀምጥበት ሰዓት በሚግሙ ወይም ሞቃትነት ስሜት ባላቸው ነገሮች ላይ ማስቀመጥ እየተከለከለ ነው ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬ ውልሰ ጉዳይ ይህንን ይመስላል። ዛሬ ከአንደኛ እስከ አራተኛ ያየናቸውን መተግበር ይኖርብናል ማለት ነው። እነሱን ካልተገበርን ስልካችን ለረጅም ጊዜ አያገለግለንም ወይም ከጥቅም ውጭ ይሆኑብናል ማለት ነው። የምንሰራቸው እንግዲህ አራት ስህተቶች እነዚህ ናቸው ማለት ነው። እርግጠኛ ነኝ እርግጠኛ ነኝ ሁለቱም ወይ ሶስቱን የምትገብሩት ይሆናል ማለት ነው። ከነዚህ ልትቆጠቡ ይገባል ማለት ነው። ይህንን ቪዲዮ እንግዲህ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ፣ ይጠቀሙበት ዘንድ ዛሬ ወደ ሰው ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ፣ ቻው።